አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ ሰላም ቤተሰብ፣ እንደምን ናችሁ? እንዴት ከረማችሁ? ዛሬ በጣም የምወደውን የአረቦች ምግብ አሰራር ነው ንሸላችሁ የመጣሁት። እዚ ጋ ሱዱር ድጃጅ አለ። ዶሮ በትንሹ ከትፈንና በደንብ እናጥበዋለን። ከዛ እሳት ላይ እናደርገውና ክድ እናድርገን ውሃውን እስኪ መጠው ድረስ መጀመሪያ እሳት ይመታዋል ማለት ነው። ከዚህ አሁን በደንብ ከመተተው በኋላ ሽንኩርት እናደርጋለን። በትንንሹ ከትፈን፣ ያው ስከትፍ ምናምን አላሳየኋቸውም ጊዜ ለመቆጠብ ነው። ሁሉንም ነገር እያጠብን መክተፍ አለብን፣ በደንብ እያጠብን። ሽንኩርት አድርግና ዘይት አደርግበታለሁ ማለት ነው። ዘይት አድርግ ያለው እንደዚህ እንከድነዋለን። ሽንኩርቱና ዶሮ በደንብ ከበሰለ በኋላ ከዘይት ጋር እንትን ነጭ ሽንኩርት ወይም ቶም ይባላል አረቦች። እንትን ፈቅፈቄ በደንብ አርጌ ጭቅጭቅ አርጌ ው ቢላዋ አደረግኩት። ነጭ ሽንኩርቱን በጣም ነው ሞዶ ነጭ ሽንኩርት እንደውም ይሄ ያንሶታል። ለምግብ ለምግብ በጣም ይሰጣል ነጭ ሽንኩርቱ በርከት ሲል ያው ማቶ ልጆች ካላችሁ በትንሹ ማድረግ ትችላላችሁ። እነዚህ ጋር ደግሞ ቅመሞች እያደረግኩ ነው። ፍልፍል ያስወድ ያደረግኩኝ ጥቁር ቅመም እና ሙሸከል የሆነ ደግሞ ቅመም፣ የተለያዩ የተደባለቀ ቅመም ማለት ነው። ሙሸከል ነው ይሄ። ሌላ የለኝም። እን ያጨረሻ አለው ካሁን ምናምን ነገር የለኝም። ይህን አይነት ነው የማደርገው። ሁለቱን አይነት እና ማጆ አደርጋለሁ። ሶስት አይነት ነው ማጅ አደርጋለሁኝ። እንደዛ ነው እያዘገኝ ነው። ከዚያ እናዋህደዋለን ይሄንን በደንብ አድርገን ሳት ይመተዋል። ሁለት ነው ያደረግኩበት። እኔማ ጭራሽ ጨው በዝቶ ነበር። ማጁ ራሱ ጨው አለው። እንደገና ከነ ሽንኩርቱ ጋር ትንሽ ጨው አርጌ ነው የቀጠቀጥኩት እንዲልምልኝ ብዬ። እንደዚህ አዋህደዋለሁ ማለት ነው። ትንሽ የውሃ ጠባ አድርጌ እንደዚህ ከአዋህድኩ በኋላ ማለት ነው እከድረዋለሁ ቴክሲ ይመስላል ማለት ነው። ከዛ እንደዛ ክድኝ እንደገና እንትን ፍልፍል ሮም ይባላል፣ ፍልፍል ባርድም ይሉታል። እሱን በረረዥ መንገድ ያረኩበት። እሱን ካደረግኩ በኋላ ደግሞ እንትን ሰልሳ ያሳየ አሳይቻችኋሉ። ሰልሳ እናደርጋለን ከላሮም ቀላ እንዲልልን ከዛ ትንሽ የውሃ አድርገን እንከድ ነዋለን ማለት ነው። በደንብ ይበስላል። እኔ ይሄ ፍልፍል ሮሚው በደንብ እንዲበስል አልፈልግም። በጣም ከበሰለ ልጫ ነው የሚሆነው። ይሄ በተለይ እንትኑ በላይ ያለው እንትን ይላል። በጣም እንዲበስል አልፈልግም ፍልፍል ሮሚው። ትንሽ እንደዚህ አርጌ እከድ ነዋለው ማለት ነው። ከዛ ወደ ሩዝ ሰረታ አገባለሁኝ። ሩዝ ሰራ ደሞ አላሳየዋችሁም በጣም ቸኩዬ ነበር መሽቶብኝ ረቧቸው እና ይሄ ነጭ ሩዝ ነው። ሩዝ ጨው እና ዘይት ብቻ ነው ማደርገው። ከዛ ውሃ እና ደግሞ ወረቅ ወረቀ ለጋር የሚባል አለ። እሱንም ለንተን ቆንጆ ነው ሄል ምናምን ግርፋይ እንደ ፍላጎታችሁ ነው። ቆንጆ ጣም ሰጠዋል። እሱንም አድርጌ ቀቅዬ አወጣው ማለት ነው። ከዛ ሰንያ ላይ አደርጋለሁኝ። በታች ሩዙን አደርጋለሁ፣ መሃል ላይ ደሞ የከሸነውን ግሽና በደንብ አድርጌ ድል አድርጌ አረግና መልሼ ሩዝ አደርጋለሁ ማለት ነው። እዚህ ጋ መጨረሻ ላይ ፍሮን አስገብቼ ሳወጣው አላሳየዋችሁም በጣም ምሩባቸው ስለ ነበር ችብዬ ወሰድኩት ማለት ነው። ይቅርታ አመጨረሻውን አላሳያችሁም። ይህን ይመስላል መልሼ ሩዝ አደርጋለሁኝ። ለሳስቶብኛል ትንሽ ሩዙ አነሳ በላይ ከዛ እንትን ያዋሀድኩት እንትን አለ ግሽጣና ጆብና ጆብና ከሳንድ ሶስት አራት መላጊ ያደርጋለሁ ጅብናቦክ ከዚያ ግሽታ፣ ሁለት ግሽታ አደርጋለሁ። ሁለቱን አደርግና እናዋህደዋለን በደንብ ማለት ነው። እዚህ ጋር ሩዙ ሩዝ ከለር እንትን የሚላለ አይደለ? ይሄ ምንድን ነው የሚባለው? ኩርኩም ሆኖ ነገር ግን እንትን ነው፣ ስተፋብኝ ከለር የሚቀይረው ማለት ነው። እንደ ሰብቃ ነገር ነው። አልሙህም ይሄንን ትንሽ አንጠባጥበት አለው። ከስረኛው ሩዝ ነበር ማድረግ የነበረብኝ፣ ግን እኔ ሆን አሁን በጣም እየረሳው ነው እና ረስቼው በላይም ቢሆን አረኩኝ። ዝም ብዬ ከዛ የዋህድኩትን እንትን አደርጋለሁ፣ ክሽታና እንትን ማለት ነው። ይኸው በላይ እያደረግኩ ነው። በደንብ አድርጌ አደርጋለሁ፣ እንዲገባበት ውስጥ ሁሉ ነካ ነካ አድርጉት ማለት ነው፣ በማንኪያ ይሄን ይመስላል። ፍሮን አስገብቼ ሳወጣው አላሳየዋችሁም በጣም ይቅርታ።